የፕሬዝዳንት ኢሳያስ አፈወርቂ ተቀናቃይ ብርጌድ ናሐመዱ ሽብርተኛ ቡድን ተባለ። የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን አስተዳደር ለመገልበጥ በተለያዩ አገራት የሚንቀሳቀሰው ብርጌድ ናሐመዱ በጀርመን አሸባሪ ቡድን ተብሏል። ቀዳሚው ዘገባችን ነው፣ እንመለስበታለን። የፋኖ ኃይሎች አወጁትን ዘመቻ ተከትሎ በአማራ ክልል ውጊያዎች እየተደረጉ ነው። ውጊያው ባለባቸው ስፍራዎች አንዳንድ የፋኖ አደረጃጀቶች መንገድ በመዝጋት ለዘመቻው እንቅፋት ሆነዋል ሲል የአማራ ፋኖ በጎጃም ከሷል። የክልሉ መንግስት በበኩሉ የክልሉን አድማ ሳምትና ለሀገራዊ ተልኮ እየተዘጋጀ ነው ሲል አነጋጋሪ አስተያየት ሰጥቷል። በዘገባችን የክልሉን አሁናዊ ሁኔታ እንቃኛለን። በርካታ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰማም። በአዲስ አበባ በፓስፖርት ድል ላይ የተጠረጠሩ በርካታ ሰዎች በቁጥጥር ስር መዋላቸው ተሰምተዋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በተወሰደ የተቀናጀ ልዩ ኦፕሬሽን መሆኑ ታውቋል። ከተጠርጣሪዎቹ መካከል ደግሞ 25ቱ ሴቶች መሆናቸው ጉዳዩን ይበልጥ አነጋጋሪ አድርጎታል። በጉዳዩ ላይ ዝርዝር መረጃ አለን። የአብኑ ሊቀመንበር በ በለጠ ሞላ የሚመሩት ተቋም ግማሽ ቢሊዮን ብር ጉድለት ተገኝበት። በአቡኑ ሊቀመንበር በለጠ ሞላ የሚመራው የኢኖቬሽን እና ቴክኖሎጂ ሚኒስቴር ከፍተኛ ገንዘብ ያላግባብ ማባከኑ በኦዲት ምርመራ መረጋገጡ ታውቋል። ሌላኛው በዜናችን ያካታት ነው ጉዳይ ነው እናስደምጣችኋለን። ጤና ይስትልን ውዲ አንድ ሀፍታ ቤተሰባዎች ሰላምታችን በያላችሁበት የዓለም ዳርቻ ይደርሳችሁ። ከአንድ ሀፍታ አላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዛችን ነው። የፕሬዝዳንት ኢሳያስ አፈወርቂ ተቀናቃይ ብሪጌድን አመዱ ሽብርተኛ ቡድን ተባለም። የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን አስተዳደር ለመገልበጥ በተለያዩ ሀገራት የሚንቀሳቀሰው ብሪጌድን አመዱ በጀርመን አሸባሪ ቡድን ተብሏል። የጀርመን አቃቢ ህግ በኤርትራውያን መካከል የእርስ በርስ ግጭት በመቀስቀስ ጉዳት አድርሷል ያለውን ብርጌድና መዱ የውስጥ አሸባሪ ቡድን ብሎ ፈርጆታል። የጀርመኑ የጸጥታ ባለስልጣናት በአሸባሪነት የተፈረጀውን ብርጌድና መዱን የኤርትራ ተቃዋሚዎች እንቅስቃሴ መስራቾችን በቁጥጥር ስር ለመዋል ዘመቻ ጀምረዋል። የቡድኑን ዋና እንቀሳቃሾች በቁጥጥር ስር ለመዋል በጀርመን ስድስት ግዛቶች ውስጥ የቤት ለቤት ፍተሻ እያካሄደ መሆኑ ተሰምቷል። በጀርመን ፖሊስ እየታደኑ የሚገኙት የቡድኑ አባላት ለጊዜው መሰወራቸው የተሰማ ሲሆን የተቃውሞ እንቅስቃሴ ተንቀሳቃሲዎችም ረገብ ብለዋል። የጀርመን ጠቅላይ አቃቢ ሕግ በሰጠው መግለጫ ስማቸው ያልተጠቀሰ 17ቱ ግለሰቦች በሀገሪቱ ውስጥ የሽብር ቡድን በማንቀሳቀስ ተጠርጥረዋል ተብሏል። አቃቢ ሕግ በመግለጫው ይህ ቡድን ዓለም አቀፍ ትስስር ያለው ነው፣ የያዘው ዓላማ የኤርትራን መንግስት መጣል ነው በማለት በመግለጫው አስታውቋል። ብርጌድና አምዱ አባላት በጀርመን መንግስት የሚደገፉ ሁለት የኤርትራ ፌስቲቫሎች ላይ ሁከትና ብጥብጥ ፈጥረዋል ተብሏል። እንደ አውሮፓያን አቆጣጠር ከ2022 ጀምሮ ቡድኑ በጀርመን ቅርንጫፍ መስርቶ የኤርትራ መንግስት በሚያዘጋጃቸው በዓላት ላይ የኃይል እርምጃ እየወሰደ ነው ሲል አቃቢ ሕግ ተናግሯል። የቡድኑ የጀርመን ክንፍ እንቅስቃሴ በአገሪቱ ደህንነት ላይ አደጋ መደቀኑን አቃቢ ሕግ በመግለጫው አስታውቋል። የአገሪቱ ደህንነት ተቋማት እርምጃ ለመውሰድ የተገደዱት በጀርመን የመንግስት ተቋማትና ፖሊስ ባሉ መንግስት ባለስልጣናት ላይ የሚደርሰው ጥቃት የንቅናቄው ተቃውሞ አካል መሆናቸውን ነው ተብሏል። በፈረንጆቹ 2022 በፍራንክፈርት አቅራቢያ ኤርትራ መንግስት ደጋፊዎች ባዘጋጁት ፌስቲቫል ላይ በተፈጠረ ሁከት 26 የጀርመን ፖሊስ አባላት መቁሰላቸው ይታወሳል። በወቅቱ 26 የፖሊስ አባላትን ጨምሮ 32 ሰዎች በዱላ በጠርሙስና በድንጋይ ተደብድበው ቆስለዋል። በተመሳሳይ በፈረንጆቹ 2023 በብርጌና መዱ አባላትና በኤርትራ መንግስት ደጋፊዎቻቸው መካከል በተነሳ ሁከት ጉዳት መድረሱ ይታወሳል። ከታሰሩት ኤርትራውያን መካከል አንድ ከፍተኛ የብርጌና መዱ አንቀሳቃሾች መካከል አንዱ ግጭት በማስነሳት ጥፋተኛ ተብሎ እስር ተፈርዶበታል። በግጭቱ ላይ ተሳትፏላቸው የተባሉ 228 ሰዎች ታስረው የነበረ ሲሆን ጉዳዩ እስካሁን ድረስ የጀርመን ደህንነት ተቋማት ትኩረት እንደሳበ ነው። የተለያዩ የአውሮፓ ሀገራት የእርስ በርስ ግጭት የፈጠሩ ኤርትራውያን ላይ ጠበቅ ያለ እርምጃ በመውሰድ ላይ ሲሆኑ ብዙዎች አሁንም እይታ ታደኑ ነው። የኤርትራ መንግስት ደጋፊዎች የሚያዘጋጇቸውን ፌስቲቫሎች በተለያዩ ሀገራት የሚረብሹ የብርጌድ ንሓመዱ አባላት በስፋት የስር ሰለባ ሆነዋል። በተለያዩ አገራት ሰፊ እንቅስቃሴ ሲያደርጉ የነበሩ የብርጌድ ንሓመዱ አመራሮች ከቅርብ ጊዜ ወዲህ ፊታቸውን ወደ አዲስ አበባ ዙረዋል። የፋኖ ኃይሎች አወጁትን ዘመቻ ተከትሎ በአማራ ክልል ውጊያዎች እየተደረጉ ነው። ውጊያው ባለባቸው ስፍራዎች አንዳንድ የፋኖ አደረጃጀቶች መንገድ በመዝጋት ለዘመቻው እንቅፋት ሆነዋል ሲሉ የአማራ ሁነዋል ሲል የአማራ ፋኖ በጎጃም ከሷል። የክልሉ መንግስት በበኩሉ የክልሉን አድማ ብተና ለሀገራዊ ተልኮ እየተዘጋጀ ነው ሲል አነጋጋሪ አስተያየት ሰጥቷል። የሞተው ወንድምሽ የገደለው ባልሽን ያስተረተው የአማራ ክልል ጦርነት ሁለት ዓመቱን ሊደፍን ተቃርቧል። በእነዚህ ጊዜያት ሁለቱም ኃይሎች ድል እንዳገኙ በተደጋጋሚ ቢገልጹ አሁንም የክልሉ ጦርነት መቋጫ አላገኘም። ካለፈው ሳምንት ወዲህ ደግሞ አንዳንድ የፋኖ አደረጃጀቶች በጋራ ሆነው ዘመቻ አንድነት ሲሉ ዘመቻ ማወጃቸው የሚታወቅ ሲሆን በዚህም ውጊያዎች በክልሉ አገርሽተዋል። በተለይም አቶ ዘመነ ካሴ ስር ያሉ የፋኖ አደረጃጀቶች በስፋት በሚንቀሳቀሱባቸው እንደ ጎጃም፣ ጎንደርና ወሎ ጠንከር ያለ ውጊያ እየተደረገ ነው። በውጊያዎቹ ከፍተኛ ወታደሮች ከሁለቱም ኃይሎች በኩል እንደተገደሉ ዓለም አቀፍ ሚዲያዎች ያወጧቸው መረጃዎች አሳያሉ። ከባድ ወታደራዊ ትንቅንቅ እየተደረገበት ያለው ይህ የፋኖ ዘመ ዘመቻ አንድነት ታዲያ አወዛጋቢ ነገሮች አልጠፉበትም። ዘመቻ አንድነት የሚል ስያሜ ቢሰጠውም በታጣቂዎች መሃል ያለው ሰፊ ቅራኔ ያመላከተ ሆኗል። ዘመቻው ከመጀመሩ አንስቶ የዘመቻውን ሀሳብ የእኛ ነው በሚል ለሁለት የተሰነጠቁት የፋኖ አደረጃጀቶች በዘመቻውም እየተናበቡ እንዳልሆነ የፋኖ አመራሮች የሚሰጧቸው መግለጫዎች አመላክተዋል። በማራ ፋኖ በጎጃም ቃል አቀባዩ ፋኖ ማርሸት ጻዩ አንዳንድ የፋኖ አደረጃጀቶች መንገድ በመዝጋት በዘመቻው እንቅፋት እንደፈጠሩባቸው ጽፏል። ይሁንና ግን ፋኖ ማርሸት አንዳንድ የፋኖ አደረጃጀቶች በአባይ በረሃ አካባቢ መንገድ በመዝጋት እንቅፋት ሆነውብናል ሲል ያጋራውን መረጃ ከሰዓታት በኋላ ከገጹ ላይ አጥፍቶታል። በርካታ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰማ። በአዲስ አበባ በፓስፖርት ድለላ የተጠረጠሩ በርካታ ሰዎች በቁጥጥር ስር መዋላቸው ተሰምተዋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በተወሰደ የተቀናጀ ልዩ ኦፕሬሽን መሆኑ ታውቋል። ከተጠርጣሪዎቹ መካከል ደግሞ 25ቱ ሴቶች መሆናቸው ጉዳዩን ይበልጥ አነጋጋሪ አድርጎታል። በፓስፖርት ድለላ ተሰማርተዋል የተባሉ 65 ተጠርጣሪዎች በዛሬው ዕለት በአዲስ አበባ ከተማ በቁጥጥር ስር መዋላቸው ተገልጿል። የኢሚግሬሽንና ዜግነት አገልግሎት በተቋሙ ቢሮ አካባቢ በመሆን ህገወጥ መንገድ ሲንቀሳቀሱ የነበሩ 65 ተጠርጣሪዎችን በቁጥጥር ስር አውያለሁ ብለዋል። በቁጥጥር ስር የዋሉት ኢሚግሬሽን ከፌዴራል ፖሊስ ኮሚሽን እና ከልደታ ክፍለ ከተማ ወረዳ ሰባት አስተዳደር ጋር በተቀናጀ በተደረገ ልዩ ኦፕሬሽን ነው ተብሏል። በአጠቃላይ ሰባት በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች መታሸጋቸውንና 65 ተጠርጣሪዎች በቁጥጥር ስር የዋሉ መሆኑ ተነግረዋል። ከተጠርጣሪዎቹ መካከል 25ቱ ሴቶች መሆናቸውን የኢሚግሬሽንና ዜግነት አገልግሎት ባሰራጨው መረጃ አስታውቋል። ተጠርጣሪዎቹ በተለያዩ የተለያዩ የህገ ወጥ ድለላ ስራ ላይ የተሰማሩና የስራ አካባቢውን በማወቅ አገልግሎት አሰጣጥ ላይ ችግር የፈጠሩ ናቸው ተብሏል። በተለያየ የማጭበርበርና የማታላል ተግባር ላይ ተሰማርተው የነበሩ እና በህገ ወጥ መንገድ የኦንላይን አስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል። ኢሚግሬሽን የሚሰጠው አገልግሎት ለከፍተኛ የህገ ወጥ የተጋለጠ መሆኑ በተደጋጋሚ ከተገለጸ በኋላ ነው ደላሎቹ በቁጥጥር ስር ማዋሉ የተገለጸው። ተቋሙ በተለያየ ጊዜ በሰራተኞቹ ላይ ጭምር እርምጃ መውሰዱን ቢገልጽም ችግሩን አሁንም ድረስ መቀጠሉ ተገልጋዮች ሲገልጹ ይደመጣሉ። በተለይ የዜግነት አገልግሎት በሆነው በፓስፖርት አሰጣጥ ላይ ከፍተኛ ገንዘብ ከመጠየቅ እስከ ብሔር አድሎ በርካታ ስሞታዎች ይቀርባሉ። አገልግሎቱ ራሱን ፈትሾ ህገወጥ አሰራሮችን ማስቀረቱን ከገለጸ በኋላ እንኳን 25 ሺህ ብር የሚያስከፍልበትን አስቸኳይ ፓስፖርት አገልግሎት ከፍተኛ ገንዘብ እንደሚጠየቅበት መዘገቡ ይታወሳል። ተቋሙ አስቸኳይ የፓስፖርት ማመልከቻ ሲስተም እንዳይሰራ አድርጎ በውስጥ ሰራተኞችና ውጭ ባሉ ደላሎች ሰንሰለት እየተሰራ መሆኑን ሸገር መዘገቡ ይታወሳል። ድርጊቱ የሚፈጸመው በተቋሙ ሰራተኞችና ሲስተሙን በብቸኝነት በሚጠቀሙ ደላሎች መካከል መሆኑ በቅርቡ የተሰራጨው ዘገባ ያመላክታል። የአብኑ ሊቀመንበር በለጠ ሞላ የሚመሩት ተቋም ግማሽ ቢሊዮን ብር ጉድለት ተገኘበት። በአብኑ ሊቀመንበር በለጠ ሞላ የሚመራው የኢኖቬሽን እና ቴክኖሎጂ ሚኒስቴር ከፍተኛ ገንዘብ ያላግባብ ማባከኑ በኦዲት ምርመራ መረጋገጡ ታውቋል። ተቋሙ አላግባብ የህዝብና የመንግስት ሀብትን እንዲባክን ማድረጉን በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አስታውቋል። የመንግስት ወጪ አስተዳደርና ቁጥጥር ጉዳይ ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ ሚኒስቴር የፕሮጀክት ውልና የሰው ሀብት አስተዳደር አፈጻጸም የክዋኔ ሪፖርትን ደግሟል ። ሚኒስቴር መስሪያ ቤቱ የሚያከናውናቸው ፕሮጀክቶች ወደ ተግባር ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎላቸውን እንዲከናውኑ አልተደረገም ተብሏል። በመንግስት በጀትና በዓለም አቀፍ ድጋፍና ብድር የሚከናውኑ ፕሮጀክቶች የትግበራ ቅድመ ተከተል ተሰጥቷቸው ለምክረ ሀሳብ ለሚመለከታቸው አካል አለመቅረቡም ተጠቁሟል። በለጠ የሚመሩት ተቋም ከግማሽ ቢሊዮን ብር በላይ የበጀት ጉድለት እንደተገኘበት ቋሚ ኮሚቴው አስታውቋል። ሚኒስቴር መስሪያ ቤቱ ለበጀት ጉድለቱ የተዳረገው የአሰራር ሂደቶችን በማረምና ለጉ ጉድለቱ መንስዬ የሆኑ ግለሰቦችን የህግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው አሳስበዋል። ከግማሽ ቢሊዮን ብር በላይ የገባበት ያልታወቀው በለጠ የሚመሩት ተቋም የተገኘበትን የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ተብሏል። ይህንን ያሉት የበጀት ጉድለቱን በምርመራ ያጋለጠው የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ሲሆኑ ተጀምሮ ያልተጠናቀቀ ፕሮጀክት ገንዘብ ወጪ ተደረጉበት መገኘቱን አስታውቀዋል። የሚኒስቴር መስሪያ ቤቱ የሰው ሀብትና የንብረት አስተዳደር ሂደት ደካማ መሆኑን ወይዘሮ መሰረት ተናግረዋል ተገኝተዋል ከህግ አግባብ ውጪ የተከፈሉ ክፍያዎች ላይ በፍጥነት የርምት እርምጃ መውሰድ እንደሚያስፈልግ ያሳሰቡት ዋና ኦዲተሯ የህግ አካል ምርመራ እንዲጀምርም ጋብዘዋል። በኦዲት ክፍተቶች ላይ የፌዴራል ጸረ ሙስና ኮሚሽን ክትትል በማድረግ የህግ ተጠያቂነትን ማስፈን ይጠበቅበታል ተብሏል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፊና ለሰራተኛ ደሞዝ ያላግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ሪፖርት እንዲደረግ ማሳሰቢያ ተሰጥቶታል። ኢኖቬሽንና ቴክኖሎጂ ሚኒስተር በለጠ ሞላ በበኩላቸው ተቋሙ የሚሰራቸው ስራዎች ዘርፈ ብዙ በመሆናቸው በአንዳንድ ዘርፎች የኦዲት ጉድለት መከሰቱን ተናግረዋል። ችግሮቹን ለመፍታት የድርጊት መርሃ ግብር በማዘጋጀት የተወሰዱ እርምጃዎችን ለቋሚ ኮሚቴው እናቀርባለን ብለዋል። ዲጂታል ኢትዮጵያ 2025ን ተግባራዊ ለማድረግ ከዓለም ባንክና ከአጋር አካላት ጋር የሚሰሩ ሥራዎችን በአይነትና በቁጥር በርካታ መሆናቸውን ገልጸው በዚህ መነሻ የተስተዋሉ የኦዲት ክፍተቶችን ለማረም ዝግጁ መሆኑን ገልጸዋል።